ዛን የምንመረምረው ጽሑፍ ቋንቋን የምንረዳበትን መንገድ የሚሞግት ነው። በየቀኑ የምንጠቀማቸውን እንደ ፋኖ እና አማራ ያሉ ቃላትን ወስዶ እንዴት ወደ ፍልስፍናዊ እና መንፈሳዊ ጉዞ እንደሚቀይራቸው አብረን እንፈትሻለን። እስቲ እስቲ በዚህ ጥያቄን ጀምር። በየቀኑ የምንጠቀምባቸው፣ ማንነታችንን ለመግለጽ የምንመራጣቸው ቃላት በውስጣቸው የተደበቀ መንፈሳዊ ኮድ ቢይዙስ። የዛሬው ትንታኛችን ዋና ጭብጥ ይኸው ነው እንግዲህ ይሄ ጽሑፍ የሚያቀርበው ሐሳብ ይህንኑ በተለይ በኢትዮጵያ ታሪክ ውስጥ ትልቅ ክብደት ያላቸውን ቃላት ወስዶ ፍጹም የተለየ መንፈሳዊ ትርጓሜ ይሰጣቸዋል እሺ ወደ ዋናው ጉዳይ ከመግባታችን በፊት አንድ ነገር ግልጽ እናድርግ ዓላማችን ይህንን እይታ መደገፍ ወይም መቃወም አይደለም በፍጹም ይልቁንስ ሐሳቦቹ እንዴት እንደተገነቡ እና አንዱ ከሌላው ጋር እንዴት እንደተያዙ መመርመር ነው። ይህንን የትርቋሜ ጉዞ አብረን እንጀምር። እሺ እንደ ጸሐፊው አባባል ይህ ትልቅ መንፈሳዊ ጉዞ የሚጀምረው በብዙሃን ንቅናቄ አይደለም፣ በፍጹም ይልቁንስ በአንድ ግለሰብ አእምሮ ውስጥ በምትፈነዳ አንዲት አሃ በምትል ቅጽበት ነው እና ይህን መጀመሪያ የንቃት ብልጭታ ለመግለጽ የሚጠቀመው ቃል ወንድ ልጅ የሚል ነው። እዚህ ላይ ነው ወሳኙ ነጥብ፣ ወንድ ልጅ ስንል ከባዮሎጂያዊ ጾታ ጋር ምንም ምንም አይነት ግንኙነት የለውም። ይልቁንም አንድ ግለሰብ ከዚህ በፊት ይኖርበት ከነበረው ውስን ድንዛዜ ወጥቶ ለመጀመሪያ ጊዜ አይኖ ሲከፈት የሚፈጠረውን ንቃት ነው የሚወክለው። ልክ አዲስ መንፈሳዊ ግንዛቤ እንደተወለደ ማለት ነው ይገርማል አይደል ግን አሃ ማለት ብቻውን በቂ ነው አንድ ሰው ብርሃን አየሁ ስላለ ብቻ ዓለም ይቀየራል ይህ የግል ንቃት ወደ ተግባር እንዴት ይለወጣል ያው ንቃቱ በራሱ ፍጻሜ አይደለምና የጉዞውን መጀመሪያ ነው እንጂ እናም የነቃው ግለሰብ ወዲያውን ወደ ቀጣዩ ምዕራፍ ይሸጋገራል በዙሪያው ያሉትን ጊዜያዊ እውነቶች መሞገት ይጀምራል። እንግዲህ ያንን ያገኘውን ዘላለማዊ እውነት እንደ መለኪያ ተጠቅሞ ጊዜያዊ ሐሳቦችን መታገል ሲጀምር ማንነቱ ይቀየራል ማለት ነው። ደራሲው ደግሞ ይህንን ሽግግር ለመግለጽ ፋኖ የሚለውን ቃል ይጠቀማል። ግን እዚህ ላይ በጣም መጠንቀቅ አለብን። ቃሉን ከታወቀው የፖለቲካና የትጥቅ ትግል ትርጉሙን ነጥሎ ወደ መንፈሳዊ ተዋጊነት ሙሉ በሙሉ ይገለብጠዋል። በቃ በዚህ ጽሁፍ መሰረት ፋኖ ማለት ለድንበር ወይም ለፖለቲካዊ አላማ የሚዋጋ ሰው አይደለም፣ በፍጹም ይልቁንስ የእውነትን ብርሃን ለመግለጥ የሚታገል ነው። ትግሎ ከውጫዊ ጠላት ጋር አይደለም፣ ይልቁንም ከድንቁርናና ከውሸት ጋር ነው። የእውነት ፋና ወጊ ወይም የብርሃን ተዋጊ እንደማለት ነው። እሺ፣ አንድ ግለሰብ ነቃ፣ ከዚያም የእውነት ፋኖ ሆነ። ጥሩ ግን ብቻው ምን ሊያደርግ ይችላል? ይህ የግል ጉዞ ግድ ወደ ጋራ ወደ ህብረት የሚወስድ መንገድ መፈለግ ይኖርበታል። የግድ ነው። አንድ የብርሃን ተዋጊ ከሌሎች የብርሃን ተዋጊዎች ጋር መገናኘት ይኖርበታል። እዚህ ላይ ነው እንግዲህ የጽሁፉ ትልቁና ምናልባቱም በጣም አወዛጋቢው ሀሳብ የሚመጣው እነዚህ የነቁ እና ለእውነት የሚታገሉ ግለሰቦች የሚሰባሰቡበትን አንድ የጋራ ማንነት ለመግለጽ ደራሲው አማራ የሚለውን ቃል ያመጣ። ግን እዚህም ላይ ልክ እንደ ፋኖ ሁሉ ቃሉን ከታወቀው የብሔር ማንነት ትርጉሙ ሙሉ በሙሉ ያላቀቀዋል። በቃ በዚህ ጸሐፊ እይታ አማራ መሆን ማለት በዘር የሚወረስ ሳይሆን በመንፈሳዊ ተልዕኮ ላይ ተሳትፎ ያለው ብሎ በንቃት የሚመረት ሚና ነው። ይህን ትልቅ ሀሳብ ለመደገፍ ደግሞ ደራሲው የቃሉን ስር መሰረት ለመተንተን ይሞክራል። ምን ይላል? የቃሉ መነሻ የአምር ምድር ወይም የውብ ምድር ሕዝብ ምን አልዋትም ገንቢ ማለት እንደሆነ ይሞግታል። እናም የመጀመሪያ ትርጉም በፖለቲካዊ እና ታሪካዊ ምክንያቶች ተለውቶ አሁን ላለበት የብሔር ትርጉም ላይ ደርሷል የሚል መከራከሪያ ያቀርባል። እንግዲህ እስካሁን የጉዞውን ደረጃዎች አንድ በአንድ ተመልክተናል። ከግለሰብ ንቃት ወንድ ልጅ ከሚለው ተነስተን ወደ መንፈሳዊ ተዋጊነት ፋኖ አደግነ። ከዚያም ተመሳሳይ ዓላማ ባላቸው ሰዎች ስብስብ ውስጥ አማራ ውስጥ ተካተትን። እሺ፣ ታዲያ የዚህ ሁሉ ጉዞ የመጨረሻ ግብ ምንድን ነው? ወዴት ነው የሚያመራው? የመጨረሻው ግብ ቤተ መቅደስ መገንባት ነው። ግን ቆይ፣ ይሄ በድንጋይና በጭቃ የሚገነባ አካላዊ ቤተ መቅደስ አይደለም። እስቲ እንደ አንድ ትልቅ ኦርኬስትራ አስቡት። የዳንድኑ ሙዚቀኛ የራሱን መሳሪያ ይጫወታል አደል? ግን ሁሉም የሚከተሉት አንድ ወጥ ዜማ ነው። ውጤቱስ ከእያንዳንዱ ግለሰብ ድምር የሚበልጥ አንድ ውብ ሕብር ነው። በቃ ቤተ መቅደስ ማለት ይሄ ነው፣ የግለሰብ ንቃቶች ተሰባስበው የሚፈጥሩት አንድ ወጥ መንፈሳዊ ሕብር። እሺ። እስካሁን ያየናቸው ሐሳቦች በሙሉ በጣም ረቂቅና ፍልስፍናዊ ናቸው። ግን ይሄ ሁሉ በአየር ላይ የሚንሰፋፍ ሐሳብ ብቻ ሆኖ እንዳይቀር ጸሐፊው አንድ ነገር ያደርጋል። ይህንን ሁሉ ወደ አንድ ተጨባጭ ቦታ ያመጣዋል። አዎ፣ ጽሑፉ ይህንን ሁሉ ረቂቅ ፍልስፍና ከመሬት ጋር ያገናኘዋል። ይህ መንፈሳዊ ፕሮጀክት በጣም እውነተኛ የሆነ አካላዊ መነሻ ነጥብ አለው ይላል። ያም ቦታ ወሎ ነው። ይሄ ትልቅ ጥያቄ ያስነሳል፣ አይደል? ለምን ወሎ? ጽሑፉ ለዚህ ምርጫ የሚሰጠው ምክንያት ከመጀመሪያው ሐሳባችን ጋር የተገናኘ ነው። እስቲ አስታውሱ፣ መጀመሪያ ላይ የወራንለት የወንድ ልጅ ያ አሃ የማለት ቅጽበት የዚህ መንፈሳዊ ንቃት የመጀመሪያው ብልጭታ የተከሰተው በዚህ አካባቢ ነው ብሎ ስለሚያምን ነው። ስለዚህ ወሎ የተመረተው የጉዞው መነሻ ስለሆነ ነው እንጂ መሬቱ በራሱ የተለየ ቅድስና ስላለው አይደለም። እንግዲህ ከግለሰብ ንቃት አንስቶ እስከ የጋራ ንቃተ ሕሊና ይሄ ሙሉ ርዕዮተ ዓለም የተገነባው በተለመዱ ቃላት ላይ አዲስ ትርጉም በመስጠት ነው። ይሄ ደግሞ ስለ ቋንቋ ኃይል አንድ በጣም ትልቅ ጥያቄ ያስነሳል። እዚህ ላይ ነው ትልቁ ምስል የሚታየው። ምንድን ነው ይህ ትንታኔ እንደሚያሳየው፣ ቢያንስ በዚህ ደራሲ እታ ቋንቋ ዝም ብሎ ነገሮችን ለመግለጽ የምንጠቀምበት መሳሪያ ብቻ አይደለም። አይ በጣም ከዚያ በላይ ነው። ቋንቋ ማንነትንና ተልእኮን የሚፈጥር የሚቀርጽና የሚወስን ኃይል ሊኖረው ይችላል። የትርጓሜ ኃይል ምን ያህል ከፍተኛ እንደሆነ በግልጽ ነው የሚያሳየው። ውይታችንን ስንዘጋ በቀጥታ ከምንጩ የተወሰደ አንድ የመጨረሻ ጥያቄ እናንሳ። የአንድን ቃል ትርጉም መቀየር አንድን ታሪክ በሙሉ ምናልባትም የአንድን ሕዝብ እጣ ፈንታ የመለወጥ ኃይል እንዴት ሊኖረው ይችላል? ይህ ጥያቄ ለሁላችንም ክፍት ሆኖ ይቀራል።